ሀጂ ቦታ አለ ልምጣ። ይሻለኛል እኮ ከእርሶ ጋር መቀመጥ። እርሶን አላቀውትም በአካል ማለት ነው፣ በስማም፣ እንደዚ በመልክ አላቀውትም፣ ግን በስም አቀውታለሁ። ግን እርሶን ሞት ሲባል ፍራት ትሰማኝ፣ ውስጤ ትጨነቀ። እች ሀገር ሰላም የላት። ማን ነው ሰላም የሚያሰጥን? በቃ እርስ በእርስ ይባላሉ። ማን ነው የሚመክረን? በብሔር ሲጣሉ፣ በሃይማኖት ሲጣሉ ማን ነው የሚያሰጥቅ? ይህንን ከማይ እርስዎ ጥሩ እኔ ይመጣል ኢና ሊላሂ ወኢና ኢለይሂ ራጅዑን። እኔ ደጋፊ ሲገፋ ያየሁት የሀጂ ዑመርን ደጋፊ ብቻ ነው። አለይሰ ሚንኩም ረጁሉን ረሺድ። እንደው አንድ ደህና ቤተሰብ ይጥፋ፣ አንድ እንደው ከጎናቸው የሚቆም እንዴት። የቀብር ከቀብር ስነ ስርዓቱ አያይዞ እስከተቀበሩበት ድረስ ያለው ሙንከራቶች በጣም የሚዘገንኑት ሁሉንም እንተወውና እንዴት እቤታቸው ቀበራችኋቸው? ምንነው ነው? ነብይንን አላችሁሳ፣ እስቲላል ያደርጉታል። ነብዮችም የሚቀበሩት በሞቱበት ነው ይላሉ። ስለዚህ እኛ ሸህ ነብይናቸው ነው የምትሉት ምንድነው ይሄ? በሞቱበት ከተባለኮ ሞቱበት ሆስፒታል ላይ እዛው አልጋውን አንስተው ነበር የሚቀበረው ነብዮ። የተቀበሩት ሞቱ እዚህ ሞተው ሞት ቦታ ላይ አንስተው ልፍ አድርገውና እዛች ቦታ ቆፍረው ቀበሩ ነው እንዴ? እቤት ውስጥ እንዴት ይቀበራል? ወስያ ነው እንዴት ይባላል? እንደህ አይነት ወስያ እኮ ተንፊዝ አይደረግም። የሙስሊሞች መቃብር ባለበት ሳኢግ ነገር አይደለም እኮ ይሄ፣ ወስያ ተብሎ እኮ አይደረግበትም። እንደው ይሄን ለማድረግ የተጠቀሙት እንደው ምናልባት ሁለት ሶስት አጀንዳዎች ይኖራሉ። የፖለቲካ ዓላማ ያላቸው አሉ። የዋሃቢያ ነማናደድ ብሎ እንግዲህ ባሌን ጎዳሁ ብላ ምን ያደረገች ነው የሚባለው። አላህን አትፈሩም እንዴ? ሁለተኛዎቹ ቡድኖች ደግሞ እዛው ቤት አሰርታችሁ እንደምናየው ነው። ወደፊት ይሄ ታስቦበትም ነው። ለመቃም ነው ለመብላት፣ ለመጠጣት፣ ለመጎዝጎዝ የሚመጣን ሀድያ ልትቀበሉበት አገር ቤት እንደሚደረገው ልታደርጉበት ነው። አዲስ አበባ መሃል ከተማ ላይ ሸኺየውን በህይወት እያሉም ተጫወታችሁባቸው፣ ሞታውም ተጫወታችሁባቸው። እጃቸውም አለበት። እዚህ ጋር እንድቀበር ማለታቸው ይህንን ወስያ ምንም ነገር እንዳይደረግብኝ ማድረግ እየቻሉ ራሱ ጭራሽ አድርጉልኝ ማለታቸውም እጃቸው ቢኖርበትም በህይወት እያሉም ምስኪን ናቸው እሳቸው። የዋህ ናቸው። የነገሯቸውን ይሰማሉ። ከጎን እንዲበሉ እንዲበሉ እያለ እየጎተጎተ በሪሞት እያዘዛቸው የነበረ ሰው ሁሉ ሲሞቱ መጫወቻ አደረጋቸው። በህይወት እያለ የነበረ አጀባ ዛሬ ከሞት ካላዳነ፣ ከሞቱ በኋላ የሚደረግ መደግደግ ምን ይጠቅማል? ቤተሰቦች ምን ነካችሁ? ወይስ እሳቸው ሲሉት እንደነበረው ከሙስሊሙ ይልቅ እኔ ሙስሊም ያልሆነው ክርስቲያኑ የሚወደኝ እንዳሉት ከሙስሊሙ ጋር መቀላቀል አልፈልግም ብለው ነው ከካፊሮቹም ጋር ሄዶ ላለመቀበር ደግሞ ቢያንስ ለብቻ ይልሆን ብለው ነው። ምን ምን አይነት ምን አይነት ነገር ነው እየተደረገ ያለው በዚህ ደረጃ? በአባታችሁ በዘመድ ቤተሰብ የሆናችሁ እንዲህ መጫወቻ ሲደረጉ መፍቀድ ነበረባችሁ? አንድ ሰው ፍርድ ሲፈረድበት እስር ቤት ከሩቅ ሀገር ከሆነ ወደ ቅርብ እንዲዘዋወርለት ይጠየቃል። ምክንያቱም ስንቅ ለማቀበል ለቤተሰብ ቡና አጠጡ አብራችሁ ግቢያቸው ለመቅበራችሁ አይቀፋችሁም። የምትኖሩበት ግቢ ላይ ቀብር አለበት ጋር ስትኖሩ ሞታው አለኝ ሰው መቃብር ምን ነው እነ ሀጂ ዙልመካን፣ እነ ሀጂ ሙሐመድ ሳኒ ሀቢብ፣ እነ ሀጂ ራፊ እና የእነሱ ጓደኞች ታላላቆቻቸው የተቀበሩበት ተቀብረው ለምን አልተቀበሩም? ሁሉም ሰው በየቀኑ መቃብር ይሄዳል። እዛ ሰላምታ ሰላም አሌይኩም ዳረቅም ሲባል ለምን አይደርሳቸውም ነው የእኛ ሻህ ያስፈልጋቸውም ነው። ይህን ሙስሊሙ ምን አይነት ከሙስሊም እንደኖሩ ከሙስሊም ለምንድነው ያልተቀበሩት? ይሄ ይሄ እኮ የትም እኮ ያልተደረገ ነገር ነው። በዚህ አይነት ስርዓት ነው እንደ ስርዓተ ቀብሩስ የሚፈጸመው? ሚሊኒየም ምናምን ተብሎ ምን አስፈለገ? ያሁላስ የሳዑዲ ነገስታቶች እስክሞት እንኳን እንደዚህ አይነት ስርዓት የላቸውም። ተራ ቀብር ተደርጎ ነው የሚደረገው። ያለውን መዘዝ መቼም ታቁታላችሁ። ከማጋነው ልክ የምትጋቡት ከአላህ ጋር ለምን ልክ ትጋባላችሁ? በአላህ ላይ የሚደረግ ሙንከር ነገር ሲሰራ ለምንድን ነው በዚህ ደረጃ ልክ ውስጥ የምትጋቡት? አላህን አትፈሩም እንዴ? ለመብለያ ዛሬም ልትጠቀሟቸው የምትበሉት አታችኋል ሞልቷል። ሪዝቅ በሌላ መንገድ አትፈልጉም? ቀብር ላይ ዶሪ ሰርታችሁ እዛ ጎዝጉዛችሁ ልትበሉ ነው፣ ልትደግሱ ነው፣ ልትጨፍሩ ነው። የሞቱበት ቀል ልታከብሩ በዓመቱ ልደት ልታደርጉት የደጋፊ ገፊ የሐጂ ዑመርን አይነት ሰው የለም። አንድ ጠቃሚ የለውም። ይሄ ሁላ ከአላህ መሰጠት ነው። ሚዲያ እንዲህ እንዲህ ስለ ሰው በካበው ልክ እውነት ቢሆን ኢሳ ኢየሱስ ነብይም ናቸው እንጂ የጌታ ልጅም አይደሉም እንዳሏቸው ቢሆን በጣም ዓለም ነው የጮኸው። የጌታ ልጅም አይደሉም፣ አንድ ሶስተኛም አይደሉም፣ ጌታም አይደሉም። ሰው ባለው አይሆንም። አረ ግዴለም ዛሬ ቀብር ውስጥ ያለውን እንግዲህ እሳቸው ናቸው የሚያውቁት አላህ ያሳምድላቸው ግን እየተሰራ ያለው ነገር የእሳቸው ምጃ አለበት ከኋላ ያላችሁት ግን እንደው አንድ ሰው እንኳን አለይሰሚንኩም ረጁኑ ራሺድ ተው ይሄ መሆን የለበትም አይባልም አይባልም እንደዚህ አግደለ ሙስሊሞች ጋር ይቀበሩ በቃ እንዳሉት ነው ሙስሊም አንፈልግም ብቻችን ብቻችንን እንሁን መቼም አላህ ይማራቸው ጠዋት ማታ ለማለት አይደለም አባብዬ ጠዋት ማታ ድረስልኝ ለማለት ካልሆነ በጣም የሚያሳዝን ነገር ነው የተደረገው። የመጅልስ አባላቶች የበኩላቸውን እንዳደረጉ ሰምተናል። ዞር በሉልን እንደተባሉ ሰምቻለሁ። እውነት ይሁን አላቅም። እናንተ ወሃብዮች አያገባችሁ፣ ምን አገባችሁ ተብለው። አረ የወሃብያ የሚባለውንም ስር ሰደውብን ሄዱት። ከወሃብያ ብለን አንኖርም። ከወሃብያ የእሳቸው እጅ ይሆናል። የእሳቸው ስራ ነው። ለማንኛውም ከሞቱ በኋላ የሰራችሁ ስራ ደግሞ በህይወት እያሉ ከተሰረገው በላይ ነው። ያሳዝናል። ያሳዝናል። ይሄንን ዝም የሚባል ነገር አልነበረም። እንግዲህ መብታችሁ ነው አባታችሁ ናቸው። የት ማድረግ ትችላላችሁ። ግን መዘዙ ለሁላችንም ነው። አላሁ ልሙስተአን ምንም ማድረግ አንችልም?